አሁን እንዲህ እንዲህ ብዬ እኔ ምን ልሆንላችሁ እናንተ ምን ትሆኑ። ልጅ ደስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰብ እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም። አለን አለን አለን። ዛሬ አዲስ ሰው ከች ብሏል ቤታችን ጋር። እንዴት ነው? አዲስ ፊት አለ። ባለፈው አይታችኋት ነበር፣ ሂደን ዘይረናት ነበር ማለት ነው ዛሬ ደግሞ ያው መታለች ደግሞ ልዘይረን ከመርሳ ወራልሚያ ወደ ኮምቦልቻ መታለች ማለት። እስኪ ፋፊ ሰልሚያችሁ፣ እስኪ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ውድ ተመልካቾቻችን እንደምን አላችሁ? ልን እኛ ደህና ነን ያለንላችሁ። ያው ዛሬ መተናል። ያው እንዲሰብሰብ ብለን ነው የመጣነው። ባለፈው እኛ ለመጠየቅ ሂደን ነበረ። ዛሬ ደግሞ እነሱ ሊጠይቁን መጥተዋል ማለት ነው። እንደምታዩት ሸት አገዳለ እዚ ጋ ዘይት ሆነ ያለ ምናምን። ያው ደስ የሚል ምሽት ልናሳልፍ እንደዚህ ሰብሰብ ብለናል። ያው ጅማሯችን አሪፍ ምሽት ነው። በጣም ነው ደስ የሚለው። እና ቤተሰቦቻችሁ ጋር እንደዚህ ሰብሰብ ብላችሁ ተጫወቱ። እንደዚህ ያው ደስ ይላል። በጣም ማለት ሰው እንደዚህ ቤተሰብ መጥቶ ሲጠይቅህ ደስ አለው። በጣም በጣም ቤተሰብ እንግዲህ በጣም ደስ ብሎኛል። ለዚህ በቅተን እሷም ለዚህ በቅታ ለመዘር በቅተ ከላጤነት ወደ ትዳር ከተዛርም ደግሞ ሶስት ዓመት በጣም ቆይተናል። ያው የልጅ ልጅ የምታያ ላል እስኪ ሰልሚያቸው እስኪ በመጀመሪያ አጣደፍኩሽ ዘይቱን ይዛ መታለች። ሰላም አለይኩም ረህማቱላሁ በረካቶ። አዎ ይኸውላቸው ልጆች እንደውም አልሐምዱሊላ። ደግሞ እኔ መጥቼ አሁን እያየኋቸው እነሱ ባለፈው መጥተው ነበረ ለይካ በቃኝ ምጥት ብዬ በሻሚው አሁን እንዲህ አድርጌ ደስተኛሁኝ፣ እየተጫወኩኝ አልሐምዱሊላ ብየዋለሁኝ አልሐምዱሊላ ብየዋለሁኝ። ያው እዩ ሁላችሁ ምን ዘይቱን አልቀረ ምን ሸቱን ድረስ ሁን ይህንን ይመስላል። በጣም ደስ ይላል። ወይ ሰዎች፣ ጎበልሻ ላይ መጥቼ ልጆቼንም እቅፍ አድርጌ አብሬ ዘይቱን ናፈቃችሁ። ደሞ ወልዴው ደሞ አቅፌ ደሞ መሀላቸው ላይ አድርጌ አቅፌ ይዤ እምል ያድርገኝ። ጌታዬዋ መካና መዲናን የሚረገጡ ያድርግልኛ አቦ

እዚህ ደግሞ እናታቸው እነሱ ናቸው መናገር። አያቴ በጣም መወዳት፣ አያቴ ለማለት ይከብደኛል። እናቴ ነች አሳደገች፣ እኔ አያቴ አይደለም። ግን ደግሞ ሰው እንድረዳ ማለት ነው እንጂ ይከብደኛል፣ በጣም መወዳት አያቷ እንዳያስረዝምልኝ በቃ ምን ብዬ ልንገራችሁ የልጅ ልጅ ልጅ ልጅ ምጅላት የሚባለውን እስከምታይ እንግዲህ አላ ያቆይልኝ። አፊዋን ስትታድርጎ ልጅ ስንወልድ የመጣች በነገራችን ላይ ቤተሰብ ሲታመምህን ሲል በጣም መጨነቅ ይበዛልና አላህ የሁላችሁን ቤተሰቦች የኛም ብቻ ሳይሆን የእናንተንም የተከታታዮቻችንን ቤተሰቦች አላህ አፊ ያደርግላችሁ። አገር ላይ ሆነን የምንጨነቀውን ያህል እናንተ ደግሞ ከሰው ሀገር ላይ ሆናችሁ ምን ያህል በቤተሰቦቻችሁ ትጨነቃላችሁ፣ ሳስበው በጣም ከባድ ነው። ተያይተን ይከብዳል፣ እንኳን እዛ እና እንደዛ ነው። እስኪ እንደው ምን ታያችኋለች ለቤተሰቦች እስኪ ውጭ አገር ላይ እኔ እንግዲህ ደግሞ እነሱም ደግሞ እየመጡ እየወሰዱ እየሀጀጁን እየመጡ እየሀጀጁን

ኢንሻአላህ ኢንሻአላህ ኢንሻአላህ፣ በቤታችን ሞቅ ደመቅ አድርገን ቀይ ምንጣፍ ተነጥፎልሽ። አዎ አዎ እኔን ተከትሎ በጎ እያለ እየበባ ቤታችሁ የናንተ የኔ ብዬ የሚባለውንየኔ ብዬ የሚባለውን ቤታችሁን ሰርታችሁ ወርቅ በወርቅ ወርቅ በወርቅ ሆኖ ጊዜና ማያችሁ ያድርገኝ።

እንግዲህ ወደፊት ቤተሰቦቻችን ሲኖሩ ነውና የእነሱን እድሜና በአንድ ላይ እንደምንገናኝ እዛም ያሉት ህን ያለ ብሰ እንደምንገናኝ ተስፋ እናደርጋለን። እንደዚያ ጨዋታችን በዚሁ ጀምሮ ንቅሻችን እንበላለን። እንብላ። አዎ፣ ያው ይሄን ሶስት ቀን ምናምን ሁለት ቀን አለች እንግዲህ ነገር አብረን እንጫወታለን እናሳልፋለን። እስኪ ኮምቦልቻ ምናምን እናዞራታል። መዝናኛዎቹን እንዲህ አየዋለሁ ታየዋለሽ። በደንብ ነው አይቼው ነው መሪ ኮምቦልሻ እንዲህ ና አርጌ አልከው አርቦ አልከው ከሚስ አልከው አይቼው ላይክ ሰብስክራይብ እያደረጋችሁ ቪዲዮውን ተመልከቱት። የኔ ውዶ የኔ ማሮ አንጀቴን በላችሁ። አዎ አንጀቴን በላችሁ። ተወል የገባችሁ ምን ልሁንላችሁ፣ ወይስ ምን ትሆኑ ሊያችሁ? አሁን እንዲው አልሐምዱሊላህ

ተሆኑ እንዴት ደስተኛ ዘሆን ደስተኛ ዘሆን፣ ደስታ አይገልም ደስታ አይገልም እንጂ ምን ሊሆንላችሁ፣ ምን ትሆኑልኝ? ደስታ አይገልም እንጂ አሁን የኔ ወዶ ምን እንዲህ ብሆን ይሻለኛል። እናንተንም እንዲህ አድርጌ እንዲህ እንዲህ አድርጌ እንዲህ እናንተንም ጎረስ ጎረስ ባደረጋችሁ ደስተኛል። እና ቤተሰቦች እንግዲህ እንደዚህ እያሉ ጥንቅሻችን እየበላ ነው ብይው፣ ዘይቱኒ ምናምን እንደዚህ ጥንቅሽ አስመጪ እና ላኪ መሆናችን እንታውቃላችሁ። መቼ ያው እንልካለን ወደ ውጭ የምትፈልጉ ሰዎች ካላችሁ አናግሩን ማለት ነው። ያው እናመሰግናለን ምን በተጋባሁትን